ሰላም እንዴት ናችሁ? እስቲ አንድ ቪዲዮ አይተን እንመለሳለን። በእኛና በሙስሊሞች መካከል ያለውን የገነት አረዳድ ወይንም ደግሞ ከሞት በኋላ ያለውን የትንሳኤ አይሚን መንግስት፣ ሰማት ምን ይመስላል በእኛና በእነሱ የሚለውን እንረዳለን። ይህ ነው እንግዲህ የጀና ጉዳይ አበደን። መቶ ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ መቶ ደግሞ ሁሉ ቢክር ናቸው ድንግል ናቸው። ለመቶ ሴቶች ሁሉ ድንግላቸው ወስደህ እንደገና ዊድን ፋይቭ ሚኒትስ ድንግላቸው ይመለሳል፣ ድንግል ይሆን እንደገና። ጠብ እኔ አል እኔ እንትን አልደክምም ዴ አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ መቶ ሴቶች አሉ ይቆጫታል። እንዲያውም ለምን ሁለት መቶ አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድነው የምጠብቀው ይላሉ። አሁን አላህ ሱብሓነሁ ወተዓላ አዚደኩም አዚህ ደኩም ያበዛል፣ ልጨምርላችሁ ይላል። የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ሕይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ምንም ቢወዱት ምን ቢመኙት በጣም ውድ ናት የአላህ ጀነት። ምንም ቢወዱት ምን ቢመኙት በጣም ውድ ነው የአላህ ጀነት። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው የተናገሩት መልካም እንደሰማችሁት ነው። በእነሱ መንግስት ሰማያት የሚረዱበት ከእኛ ጋር በጣም ተቃራኒ ነው፣ በምንም ተአምር ሊገናኝ ማይችል ማለት ነው። ኡስታዞቹ እንደዘረዘሩት የተወሰኑ መረጃዎችንም እንመለከታለን፣ ከአዲስም ከቁራንም በእስልምናው መንግስት ሰማያት ማለት ለነሱ ጀስት ምድራዊ ለሚደረጉ ስጋዊ ነገሮች ወይም ደግሞ ኃጢአት የተባሉትም መንግስት ሰማያት ሄደ መተግበር ነው በምድር ላይ ለምሳሌ ጭፈራ ቤት ሄዳችሁ የሚደረጉ ነገሮችን በገነት ውስጥ በእስልምና ይገኛሉ አንድ ወንድ ሰባ ሁለት ያው ምርጦ አማኙ ለሚባሉ ሰባ ሁለት ሴቶች ተዘጋጅተውለታል ደናግል የሆኑ ሼኩ ሲል እንደሰማችሁ ደግሞ መቶ ሴቶችም ይሰጡታል ብሏል ሀዲሶቹ ግን ሰባ ሁለት እንደሚሉ በመረጃ እኛ ሰባ ሁለቱን እናወራለን ስለዚህ ወንዱ ስራው ምንድን ነው? እሱ የሴቶችን ድንግልና ማፍረስ ነው። ሰባ ሁለት ለአንድ ወንድ ይሰጠዋል። ወንዱ አይደክመስ አይደክመም ወይስ ካላችሁ ኢተርናል የሆነ ኢሬክሽን ነው ያለው። ወንዱ ለዘላለም ብልቱ እንደቆመ ነው ይላል። ልክ እንደ ፌሮ እንደተገተረ ነው። ይህ በሽታ አደለም ወንዶች በሳይንሱ በሽታ ነው። ይሄ ኢቭን አይደለም እንደዚህ ለአንድ ቀን እንኳን ለአንድ ቀን ተዉ እና ለሁለት ሰዓት አር ለሱ እንደዚህ ቢሆን ምንም አይነት ደስታን አይሰጥም። ህመም ነው፣ በሽታ ነው። ሰባ ሁለት ተዘጋጅተውለታል። ለዘላለም ብልቱ እንደቆመ ነው። ስራው ሴቶችን ድንግልና ማፍረስ ነው። ከዛ አላህ ደግሞ ድንግልናቸውን ይመልሳል የፈረሱትን። ይሄ ደግሞ ለሴቶቹ ህመም ነው፣ ስቃይ ነው። ደስታ የሚሰጥ አይመስለኝም ይሄ ብቻ አይደለም፣ ግብይት አለ። አርብ አርብ ቀን ሄዶ በሳምንት አንድ ቀን አርብ ቀን የወንዶችና የሴቶች ፎቶ ይሸጣል። እሱን ገዝቶ ይመጣል። ይሄ ብቻ አይደለም፣ በየኮርነሩ ላይ ሴቶች ይቆማሉ። ፒክ ማድረግ ይችላል። ልክ እንዴት ነው እሱ እነኚህ መንገድ ላይ የሚቆሙ ሴተኛ ዳሪዎች ነው የሚባሉት ማለት ነው በገነት ውስጥ አለ እንደምታዋቸው ናቸው መረጃዎቹ። ስለዚህ በእስልምና መንግስተ ሰማያት ውስጥ የሚጠብቁት የሚናፍቁት ሰባ ሁለት ሴት እንድትሰጠው አርባ አርባ ሄደው የሚገዛትን እንድትሰጠው። እንደገና ደግሞ መጠጥ ይጠጣል። ወይን ጠጅ እንደ ልቡ ይጠጣል። ከዛ ይወስባል። ያላህ ስራ ምንድን ነው? አዚደኩም አዚደኩም ማለት ነው ምን ልጨምር ምን አነሰ። ዊች ሚንስ አስተናጋጅ ነው ማለት ነው። አላን ዞር ብለው ያዩትም ማለት ነው። ምክንያቱም ፊቱ ነው የሚሉት። አላፊት ሰባ ሁለት ሴት አንድ ወንድ። በተጨማሪ ደግሞ በየኮርነ ላይ የሚቆሙ አሉ፣ እነሱንም እንትን ላይ ይገናኛል። በተጨማሪ ደግሞ ከሲኦል ከገቡትም ይመጡዋሉ፣ ሴቶች ለወሲብ ተብለው ይመጣሉ ከሲኦል ከገቡትም መውለድ ከፈለገም ደግሞ መውለድ ይችላል፣ ወዲያውኑ። አሁን ጥያቄው ግብረ ሰዶማውያንስ ይከለከላሉ? የሚከለከሉ አይመስለኝም። ለምን ካላችሁ ወንዱ አርግዞ እንደሚወልድም የሚናገር አለ። ይሄ ብቻ ሳይሆን ግን በምድር ላይ ኃጢአት የተባሉት በዛ ላይ ጽድቅ ከሆኑ በምድር ላይ ወይን መጠጣትን ነውር ነው ካለ በሰማይ ደግሞ አላፊት፣ ወይን ጠጅ ተጠጣለህ ከተባልክ በምድር ላይ ግብረ ሰዶም ከተከለከሉ እዛ ደግሞ ይፈቀዳል ማለት ነው። በምድር ላይ ከአራት በላይ ታግቡ ከተባለ እዛ ደግሞ ሰባ ሁለት ታግቡ ከተባለ ተጨማሪ በየኮርነሩ ሄደ ግዛ ከተባለ እዛ ሊከለከሉ አይችሉም። ስለዚህ ከዚህ አንጻር ስታዩት የእስልምናው ገነት እንዲሁ አይምሯችሁ ስስሉት እንዲሁ ስጋዊ ጥማትን ለማርኪያ አንድ ሰው የፈለሰፈው እንደሆነ ኦቢየስ ነው። ምንም መንፈሳዊነት የሌለው ማለት ነው። ምንም መንፈሳዊነት ቃና የሌለው ሽታው እንኳን የሌለ ማለት ነው። አምላኬ ፊት ሄጄ ወሲብ አደርጋለሁ ሰባ ሁለት ሴቶችን አምላኬ ደግሞ ድንግልናቸውን ይመልሳል፣ እኔ ድንግልናቸውን ሳፈርስ ከዛ ይመጣና ምን ልጨምር ምን ልጨምር ይለኛል። ይሄ እውነት መንፈሳዊነት አለው ብላችሁ ታምናላችሁ ወይንስ? መልሱን ለእናንተ ይቆይ። በክርስትናውስ በክርስትናው ቀጥታ የትንሣኤ በዲ እንደ እስልምናው አይደለም። የሚጠማ ሚራ የሚበላ አይደለም። ስጋዊ ፍላጎቶች የሚያቃጥሉት አይደለም። ይህንንም ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 አካባቢ ጀምሮ በደንብ ስለ ትንሣኤ አካላት ዘርዝሮ ያስረዳል ማለት ነው። በሚበሰብስ ይዘራል በማይበረሰብስ ይነሳል እያለ ይህ ሥጋዊ በሚደክም ከዛ በማይደክም እንደሚነሳ በቃ ድካም የለም። ከዛ በኋላ መራብ የለም፣ መጠማት የለም። እነኚህን ጠንቅቀን ልናውቅ ይገባል። በክርስትናው እንደዛ ነው። ስለ ሥጋዊ ፍላጎት ስለ ወሲብስ ቀጥታ ኢየሱስ ክርስቶስ ያስተማረው አለ። በማቴዎስ ንገድ ምዕራፍ 22 ከቁጥር 22 ጀምሮ ሰድቃውያን መጥተው ጠይቀውት ነበረ። ከትንሣኤ በኋላ እከሊትም ማን ያገባል የሚል ጥያቄ ጠይቀውት ነበረ። እናንተ መጻሕፍትን አታውቁምና ትስታላችኋለ። ከትንሣኤ በኋላ ምንድነው እሱ የሚሆነው? እንደ መላእክት እንሆናለን እንጂ ማግባት መጋባት ብሎ ነገር የለም። መራብ መጠማትስ? እንደ ሙስሊሞች እውነት ወይን ጠጅ ይጠጣል እንራባለን፣ እንበላለን፣ እንጠጣለን ነው። ይህን ደሞ ዮሐንስ ራእይ ምዕራፍ 7 ከቁጥር 15 እስከ 16 በደንብ ይገልጸዋል። መራብ የለም መጠማት የለም ፀሐይ የለም ብርድ የለም እያለ ማለት ነው። ዘላለማዊ እንደዛ ነው የምንሆነው ምንም ይሄ እንትን የምንለው የለም። የግድ ከበላ ከጠጣህ እኮ አላፊት ልትጸዳዳ ነው ማለት ነው ካስገባ የሆነ ነገር እንደዛ ነገር የለም በኛ። እና ምንድን ነው ስራችን? ጌታችንን ማክበር ማመስገን መባረክ ነው። በእስልምናው ማመስገን መባረክ አለ? ሰባ ሁለት ሴቶችን ጀማ ትደረጋለህ። መቶ ነው ያለው አክቹዋሊ ቼኩ ልታመሰግንም አችልም ምክንያቱም ራሱ አምላክ ምን ሆነ እንዳስተናጋጅ ምን ልጨምር እያለህ በየቦታው የሚመጣ ሆነ ማለት ነው ስለዚህ የትኛው ነው መንፈሳዊነት ያለው የትኛውን ነው የምናፍቁት ዕድሜ ልክ ብልቴ እንደዚህ ተገትሮልኝ ሰባ ሁለት ሴቶች እንደረምሳለሁ ብለህ ነው የምትመኘው ወይንስ በክብር እንደ መላእክቶች መኖር ነው የምናፍቀው ምርጫው የናንተ ነው ቴንኪው